ወብሳይት ትገኛለች። ፍቅር በሰራችሁ ነገር ተነስታለች። ፍቅር ደቭን በራሷ ሁኔታ ማግኘት እንደማትችል ተረድታለች ማለት ነው፣ ቤተሰብ ምክንያቱም ሰው ልጅ በግድ ሊሆን አይችልም ማለት ነው። ፍቅር በግድ አይሆንም ተፈላልገን ሲሆን ነው እንጂ ፍቅር በግዴታ የኔ ትሆናለህ ማለት፣ ያ ሀሳብ ከጭንቅላቷ እያስወጣችው ነው። ግን እልክ ውስጥ ገብታለች ማለት ነው። ፍቅር ፍቅር በአሁኑ ሰዓት ላይ ተንኮሏን ሁሉም ነገሩ ስለታወቀባት የምሰራው ነገር በሙሉ ግራን ያጋባት በምትሰራው ነገር ላይ እራሱ እየተጸጸተች ነው ያለቀሰች ነው ማለት ነው። እና ደብ ደግሞ የአዴ የሆኑ ማየት ለእሷ መሞት፣ በቃ ሞቷ በቃ አላደለ። የሰው ልጅ የኔ የምትሉትን ሰው ሲወስድባቸው በቃ የምታደርጉትን አታቁም ማለት ነው ቤተሰብ ማለት ነው። እና ምልላችሁ ነው ማለት ነው ፍቅር ሴት ልጅ በልሃተኛ ናት። በማልቀስ ወይ ደግሞ ራስን በማጥፋት ራስን በማሳበድ ራስን ወደ ላይ የበላይነት ማድረግ ሽንታይና፣ ዝቅ በይ ና ተናነሽና ተና አደይ ጋር ሰላም ፍጠሪ ሰላም እንድና አደይ ሆኚ እና አደይን ቅረቢያቸው እና ለምለም ደግሞ ያው ሰራተኛቸው ሆና ገብቷለኝ ማለት ነው። ለነ ለነ ፍቅር ቤት ማለት ነው። ና ያው አደይ እንደምናቀው እጇ ተቃጥሏል። እጇን ያቃጠለቻት ደግሞ ፍቅር ናት። አያችኋ ለቀንም ቀን አለው የሚባለው ይህ ነው። አደይ ያን ሁሉ ነገር ችላ እየኖረች እያለ የምታበድላት የምታሰቃያት ፍቅር ናት። እንግዲህ እሷም ደግሞ ልጅ ናት፣ ገና ልጅነት ይዟት ነው እያለች አደይ ለቤተሰቦቿ ለእናትና ለአባቷ እያለች ብዙ ነገር ችላ እያሳለፈች ነው ማለት ነው። የኔ ጀግና ጠንክሪ ነው የምለው አደይ እና ደቭ ኦ፣ ዛሬ ደግሞ የማይታመን ነገር ነው ቤተሰብ ማለት ነው። አሰባችሁታል። አደይና ደብ ተፋጠዋል ማለት ነው። የተፋጠጡበት ምንድን ነው? እንዲህ አዲስ ነገር አለ ቤት ስም ማለት ነው። ምን መሰላችሁ ጋይስ፣ ላደይ እንግዲህ የፍቅር ጥያቄ ለደብ ደብ አቅርቦላት ነበርና ላስብበት ብለው ነበርና ወይ ደግሞ ላስብበት ያለችውን እየጠየቃት ነበር ደም ማለት ነውና እኔ በጣም ብዙ ችግር ያለብኝ ነ በዙሪያ በጣም ብዙ ችግር ያለብኝ ነ እኔ አንተን ላሰቃይህ፣ ልጎዳህ አልችልም ደብ እኔ አንተን ብዙ ነገር አድርገህልኛል፣ ባለውለታዬ ነህ፣ ውለታ መላሽ ያድርገኝ ያለችው ነው ማለት ነው፣ ፍቅር ማለት ነው። ከዛ ደግሞ ደብ ይህንን መልስ አይደለም የሚፈልገው፣ እና ትወጅኛለሽ ብሎ እየጠየቃት ነው። በጣም ተናዱ ምናምን እየጠየቃት ነው ማለት ነው፣ በጣም ስሜታዊ ሆኖ ማለት ነው። እና ደብ ደግሞ ከአደይ መልስ ያገኘው እንደጠበቀው አላገኝም ማለት ነው። አደይም ሴት ልጅ ናት፣ አንደኛ ሰው ቤት ነው የምትሰራው። እዚህ ላይ ያለች ደግሞ ስለ ፍቅር ማሰብ አትችልም፣ ቤተሰብ ማለት ነው። እና ምን ልላችሁ ነው? ደቭ ደግሞ ተረዳት ማለት ነው። ቢያንስ ብዙ ነገሯን ችግሯን ታውቃለህ። እሷ ይሄ ነው ብላ ሴት ልጅ ይሄ ነው ብላ ማውራት ካቃታት ና ዝምካላ በዙሪያዋ ብዙ ነገር አለ ማለት ነው። ያንን ያንን ነገር ተረድተሃት በኋላ የራስህ እንደምትሆን ካመንክ ፍቅር ፍቅር እንደዚህ ያይነ ፍቅር አይደለም። የልብ ፍቅር ካለህ መቼም አታጣትን ታገኛታለህ። ታገስ ወንድሜ ማለት ነው እና እንትን እያላት ነበረ ነበር ትወጂኛለሽ እያላት ነበር። ቤተሰብ ማለት ነው። እሳ ደግሞ እንዴ በጣም ነው የምወድህ እንዴት እንደማልወድህ ታስባለህ ምናምን እያለችው ነበር። ይሄንን መልስ አይደለም ደቭ የጠበቀው በነገራችን ላይ ፍቅርም አይደል አትሉ እና ቤተሰብ ማለት ነው። ወይ ፍቅር ወይ ፍቅር እና በጣም ተጨናንቃለች አደይ ማለት ነው። ጊዜ ስጣት ጊዜ ልሰጣት ይገባል ማለት ነው። በአሁን ሰዓት ላይ ብዙ ችግሮች እያስተናገደች ነው አደይ የምትገኘው። ና አደይ የቤተሰቦቿ ነገር እያስጨነቃት ነው። በዛ ላይ እህቷ በጣም ታማባታለች። በዛ ላይ አባቷ በጣም ኃይለኛ ነው። ከሀገር ቤት የመጣችውም እንግዲህ አደይ ያው ወንዶቹን ሸሽታ ነው የመጣችው። ቤተሰብ አባቷ ሊድራት ይፈልጋል። አሁን እራሱ አባቷ ያለችበትን ቤት አያውቅም። ያደይ አባት ማለት ነው በጣም ኃይለኛ ነው ያደይ አባት ቤተሰብ ማለት ነው። ከዛ ሽሽት ነው ራሱ እና ደመቀ ደግሞ እስካሁን ያለችበትን ቦታ ስለሚያውቅ ለደመቀ ደግሞ ያው ለ ያደይ አባት አይደለ የክርስትና አባቱ ነው ማለት ነው ለዳይመንድ ማለት ነው። ዳይመንድ ወይም ደመቀ ነው የምትለው ማለት ነው። በነገራችን ላይ ቤተሰብ እና አሁን ጭንቀት ውስጥ ገብታለች ማለት ነው አደይ ማለት ነው። እና ጊዜ ስጧት ጊዜ ልሰጧት ይገባል ማለት ነው። ብዙ ነገር አለ፣ ታስባለች። ሰው ቤትና ፍቅር ለመጀመር ሊከብዳት ይችላል። አንደኛ ፍቅር አለች፣ ፍቅር ነገር ያሳስባታል። ደበና ተረዳት ማለት ነው። ብዙ ነገር ሰው ቤት ላይ ስትሆን ብዙ የምትረዳቸው ነገር ሊኖሩ ይችላል። አንተ ምንም የሀብታም ልጅ ብትሆንም ከቻልከ ከቻልክ ደግሞ ይህንን ጭንቀቷን በሙሉ ተጠግተህ አይዞሽ በማለት ከጎኗ ሆነህ ልታበረታታት ግድ ይልሃል ማለት ነው እና አዴ የኔ ጠንካራ የኔ ጀግና ሴት በርቺ፣ ጠንክሪልኝ ነው የምለው። መልካም ሁሉ ነገር ከአንቺ ጋር ይሁን እና በትዕግስት እንደምታሳልፊው ሁሉንም ነገር ካለፈ በኋላ ሲወራ ደስ ይላል ማለት ነው እና ያው ፍቅሬን በተግባር ነው ማሳይህ። በንግግሬ ባልነግርህ እንዲ ነው ብዬ የውሸት ወድሃለሁ ከምልህ በንግግሬ ይግባህ ብልሃሌ ማለት ነው ደብ ስለዚህ ልትረዳት ይገባል ማለት ነው። ብዙ ነገር አለባት። ብዙ ነገር ችላ እየኖረች ነው ያለችው። አንደኛ ነገር ፍቅር በዚህ በኩል ደቭን ስለምታፈቅረው ፍቅር አንድ ነገር ትሆናለች ብላ ጭንቀት ላይ ናት ያለችው። አደይ አይዞሽ የኔ ወድ። እዚህ ጋር ደግሞ ኦኤምጂ ኦኤምጂ አትሉም እንዴ? ቆይ ማንተ ኤላ አቋም የለህም እንዴ? ምንድነህ እንዴ? አንተ አሁን በለምለም ቦታ ብትሆን ምን ምን ምንድን ነው የምትወስነው እንዴ አሁን ለምለምን ከድብጋ ወይም ደግሞ ከባርኮት ጋር እንደዚህ ወገብ ለወገብ ተያይዘው ሲጨፍሩ ገለመኔ ምናምን ብታያቸው አንተ ያስችልሃል ሴት ስለሆነች ሞራሏን አትጠብቅም ሊዲያ ደግሞ በቃ ፍቅረኛ አለው ውጭላቸው የፍቅር መቀሳቀሳቸው እሱ ለራሱ ከሀገር ሊወጣ ጭንቀት ላይ ነው እንደገና ደግሞ ሌላ ጭንቀት ለምለም በጣም እየተጎዳይ ነው። አንደኛው የሰባት አመት ሙሉ ከልጅነት ጀምሮ ፍቅረኛው ና ነው ማለት ነው ፍቅረኛዋ ነው። ስለዚህ ሊዱ ውጭ ላቸው ፕሊስ ማለት ነው አትረብሻቸው። እንዴ ሰው እኩያው ጠፋበት እንዴ? ሁሉም ሰው ያዘው ያማር ያምረዋል። ሰው ያዘው ነው የሚያምረው ጋይስ ማለት ነው። ሰው ያዘው ነገር በጣም ያወዱታል ለምደው አላቅም እና የራስሽን በጊዜ ፈልጊ ሊዲያ አትጎጂ ማለት ነው። ፍቅር በጣም ከባድ ነው። ከምንጋ ውስጡ እንደሚያላት ተመን አናቅም። እና ለምንድን ነው ይሄንን ያልኩት? ምክንያት ምንድን ነው? አሁን ፍቅረኛሞች መሀል ገብተሽ እንደዚህ ከምትበጠብጪ ራስሽንም ጊዜሽንም ከምታቃጤ ለቅቅ አድርገሻት የራስሽን ህይወት ብጀምሪ ነው የሚሻለው። ወንድምሽም ነግሮሻል። ወንድምሽ የሚልሽን ብትሰሚ ይሻልሻል። ፍቅር ገደል ነው የምትሰድሽ ገደል ውስጥ እንደዚሁ ማለት ነው፣ እንደዚሁ በቀን ነው ገደል ውስጥ እያየሽ ዓይንሽ እያየ የምትከትሽ ማለት ነው። እና ፍቅር የምትልሽን ሳሰሚ እንደ በፊቷ ሊዲያ በቃ የበፊቷ ሊዲያ ብትሆኒ ለእኛ ደስ ይለናል ማለት ነው። ባህርሽ ና ትቀይሪ እንደ በፊቷ ሊዲያ ሆንልን በቃ ተጫዋች ራስሽን ፈታ ምት። እንዲሁም ደግሞ በኦንላይን ፍቅረኛለሽ ከዛ ከፍቅረኛሽ ጋር ከሆነ በአካል ና ምንትን ብለሽ የራስሽ ሊኖርሽ ይችላል። ና በለምለምና በኤላ መሀል እየገባሽ አታጣያቸው። በቃ ታያቸው፣ ውጭላቸው እንዴ። ኦ የፍቅር መንገድ ተጀመረ! ጋይስ አዴይ ና ደብ የፍቅርን መንገድ እየተጓዙ ነው። ንጹህ አየር እየወሰዱ ነው ማለት ነው። እና በጣም ደስ ይላል። እዚህ ጋር ያው በቃ ደብ እንወድሃለሁ ብለው አዴ በጣም ደስ ብሎታል። በጣም ከምነግራችሁ በላይና በጣም ደስ ብሎት ሰፈር እየሄዱ እያለ እንትና ኪንጎ እያየ ነበር። እንደ አጋጣሚ ደግሞ ኪንጎ እየጠበቃቸው ነበር በር ላይ። ያው ዳይመንድ ፍቅርን ሊያገኛት ሄዶ ነበር፣ ግን አሁንም አሁንም አዴ ላይ የሆነ ነገር ሊያሴሩባት ነው ማለት ነው። ምክንያቱም ፍቅር የምትባል ትንሿ ሸይጣን ማለት ነው፣ ትንሿ ሸይጣን ሄድ የባርኮት ፍቅረኛ ማለት ነው። የባርኮት ፍቅረኛ ደግሞ መጣ አሁን ደግሞ አዴ ላይ ችግር እንዳትፈጥር ነው እኔ እውነት ሁሉም ነገር እየመጡ አደይ ላይ ሁሉም ነገር እየመጡ አደይ ላይ የሚጭኑት ነገር በጣም መሮኛል፣ መሮኛል እኔ ማለት ነውና፣ አያምሩም ሲያምሩ፣ የኔ ውቦች ማለት በጣም ነው የሚያምሩት ማለት ነውና፣ ደብ ደብና አደይ በጣም ነው ደስ የሚሉት። መልካም የፍቅር ዘመን። በጊዜ ተቀበዩና ፍቅራችሁን አጣጥሙ ነው የምለው ማለት ነው። ተደሰቱ በጊዜያችሁ ማለት ነው። ተጣምራችሁ ማየት ነው የምንፈልገው እኛ ማለት ነው። ቤተሰብ አይደለም እንዴ? እና ቤዛ ደግሞ መታለች እንግዲህ። አሁን ቤዛ ደግሞ ምን ልትፈጥር እንደሆነ መገመት አያቅታችሁ ማለት ነው። የባርኮት ፍቅረኛ ናት እና ደግሞ ፍቅረኛ እንዳለው እና አዴይን ወድጃት ነበር እንደማይላት ተስፋ ብዬ አስባለሁኝ ምክንያቱም ይህን ከነገራት ቤዛ እዚ ቤት መታ ችግር ትፈጥራለች። አዴን የሆነ ነገር ታደርጋታለች ብዬ አስቤያለሁ ማለት ነው። ቤተሰብ እንግዲህ አዴ የከክፉ ነገር ፈጣሪ ጠብቅሽኝ ናት ማለት ነው። ሁላችሁንም እጅግ አርጌ አመሰግናለሁ። አብራችሁ ስለቆያችሁ አመሰግናለሁ። ላይክ ሸር እንዳይረሳ። መልካም ቆይታ። ባይ